እስኪ ይኸው ሁላችሁም በኔ ቦታውና ሁላችሁም ፍረዱኝ፣ እስኪ ፍረዱኝ። እኔ ቀን ቀን ድንጋይ እየታቀፍኩ ደክሜ ነው እቤት የምገባው እና ማታ ገብቼ በምን አቅምና ጉልበቴ ነው እሷን ታቅፍ የምተኛው? እስኪ ጠይቁልኝ። እስኪ የእኔንስ ችግር ማን ነው ይረዳልኝ? አንቺ ቡንዴ አይነት ነገር ነው። አንቺ ድንጋይ ነሽ እንጂ ትንሽ አታስቢ። አዳላ መስኖ ግን ባኛ ባይ ግብራት ማን ታየቀ ለዚህ ከውላካ ምን አላት ይቻው ለካል ትንሽ በዚህ ላይ መታቀፍ ይመራት አይመራት፣ እሷ ካልነገረችኝ በምን አውቄ ነው

እስቲ እንደው መፍትሄ እንፈልግ። ችግሩ ሰምተን የለና ወደ ግዝቱ እንሄዳለን። ምን ችግር አለ? መፍትሄ መገዘት ብቻ ነው። አይተ መፍትሄ እኮ መገዘት ብቻ ነው የሚያዋጣ። በቃ ምንም መፍትሄ አያስፈልግም። ወይ ታሪክን ገዝታለን እኮ ነው ግዝቱ የት ይሄድብናል? መጀመሪያ እስቲ መፍትሄ እንፈልግላቸው። እስኪ መፍትሄ አሉት ነገር እስ መፍትሄ የምለው ነገር

እንደው አንተ እንዳልከው ይሆንና መቼም ፈጣሪያችን እግዚአብሔር አዳምና ሔዋንን አይቶ በምርያም እናቃወትታን ኮ ባልቻና ማነው ብርቄ ማለቴ ኮ ነው። እንግዲህ ሁለቱንም እንዳደመጥናቸው ሁለቱም ጋር ጥፋት የለም። ብርቄ ብቷል መቼም ሰውነችና ተበላይ ተጠጣች መታቀፍ ያምራታል። ይሄ እውነት አላት። ባልቻል ቢሆን ደግሞ ተስራ ውሎ ደግሞ ሲመጣ ራት ተበላ በኋላ ወኑን ለማሳረፍ ሲል እንቅልፍ ይወስደዋል። ይህም እውነት ነው። በዛ ላይ ደግሞ እሷ መታቀፍ ይመራት አይመራት በምን ያውቃል? አይደለም እንዴ? ስለዚህ ሁለቱ ጥፋት ስለሌለ ስለዚህ ለሁለቱ ይህን ችግራቸውን የሚያስወግዱበት እንደ አንድ መፍትሄ ቢጤ የምንፈልግላቸው እንደ አንድ ምልክት ነገር ምልክት ምንድን ነው? አይተመምጌ ፊሽ ካ አይነፋ እንዴ? ለምን ተቃቃቅ ጥሩምባ አይነፋ እንዴ? ክብሮ ይሞታና ከን የምልክት። እኔ እንደሱ ማለት አይደለም። ምንድን ነው ታዲያ ምልክት የሚል? ያው እንዴት መሰለህ ነው፣ ብርቅዬ መታቀፍ የአማራት የአማራት ጊዜ ድፎ ዳቦ ትደፋና ባልቻ ተሰራ ደክሞት ሲመጣ ለራስ ታቀርብለት ተቋርሶ ተቀርብለታል ተራቱ ጋር አይደለም ባልችሻውዬ ደግሞ ያችን እራቱ ላይ ያችን ድፎ ዳቦ ሲያገኝ መታቀፍ እንዳማረት ያውቃል ማለት ነው። ተቃቅፈው በሰላም ያጥራሉ ማለት ነው፣ አይመስልህም? አይተ ጥሩ ነው ያሉት ነገር በጣም ጥሩ ነው፣ ግን ድፎ ብቻ ትንሽ ቅር አለኝ። ጠላስ ቢኖር በገንቦ ትንሽ እሱም አኖሩ ደግሞ

ለዱፎኝ ዱፎ ምን ያደርጋል? ቆይ ለምልክት ለመተቃቀፍ ሳልነከ ማለት ነው። ለዚ አይበሉኝ እንጂ ለአምባሽ አይነት ትንሽ ይበቃል። እንደው ግን ብቻ በአልቻ ተስራ ደክሞት ሲመጣ ያልታየው እንደሆነ ደግሞ ያው ጭቅጭቅ እነሳል። ብዬሽ ነው እንጂ ይበቃል። ምን ነው አባቴ፣ ምን ነው? እንዴት ቢገምቱ ነው እንደ የሚናገሩት? እኔ እስከዛሬ ድረስ በእርሶ አይነ ነበረ እንደ የማየውም ይ ለራሰት ብሎ አመንካት ዘዴ ነው። ተነቃቦት ለራሰት ብሎብን ብ አስቡት ትንሽ አያስብም እን እኔ መምሬ ለራሴ አንሳለም ለራሴ አንሳለም፣ እነዚህ ሰዎች ያመጣሉ ብሎ አያስብም። ዛሬ ድፎ፣ ነገ ድፎ፣ በሳምንቱ ባልኪ ድፉት አይደለም የሚል ትንሽ ለራስህ ያመጫቸው ዘዴ ነው ይሄ። ለራሴ ማለት እንዴት ነው? እንዴት ነው? እኔ ለራሴ አልሸነው እኮ። በጣም ታሳዝናለህ፣ በእውነት ታሳዝናለህ። እኔ እዚህ በሰላም ይወርዳል ፍቅር ይወርዳል ብዬ ነው እንጂ ከዚህ ሁሉ

አዲስ ዘመን እንደ ለኔ ለኔ ምንድነው ኮነ? አሁን ተመንገድ ነው፣ ደከም ነው። አንተ ከመንገድ የመጣው በቃ በቃኛ ሰላም እናወርደ እና ይሄ እኛ እንተቃቀፋለን። በቃ አሁን በቃ ምንም ችግር የለም እኮ። ነገርኳቸው፣ ተዛሬ ጀምሮ አንድ ትንፉሽ፣ ብጥብጥ፣ ጫጫታ ቢጤ ብንሰማ ተሌላ እንኳን ለእናንተ ነው የምናሳብው። ነገርኳቸው። ገብረ መለል አለ ለብረተሰብ ብሎ የምትገለገ በቃ ነገርኳቸው። አደራ ንግሬያለሁ። ገብረመድን፣ ዋይ ገና ነገራችን ሳያወጣ ጀምራችሁ እንዴ መንጫጫት፣ ምንድን ነው ችግራችሁ፣ ምንድን ነው? አንቺ አላቅፍሽም እያለኝ ነው። አላቅፍሽም ታዲያ። ልቀፍሽ እንደ ምን መታቀፍ ብርቅሽ? በቃ ማህበር ፈልጊና በማህበር ታቀፍ እንጂ እኔ ገብረመድን